በስማአብ አብ ሆወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችው በብዙ ፍቅሩ በጎነቱ እግዚአብሔር ደጋ አምላካችን ቅዱስ አምላካችን የዋ አምላካችን ንጹህ አምላካችን ይጠበቀን፣ ይጠበቃችሁ። ከሰማያት የወረደ ከእናታችን ከመቤታችን የተወለደ ቅጥላችንን ለመክፈል መስቀል ላይ በተሰቀለ ጊዜ ዳ የተከፈለለት የዳነ ሕዝብ በክርስቶስ የዳነ ሕዝብ የሆነን የሆናችሁ ብሩካን እግዚአብሔር ልጆች የቅዱሳን ቤተሰቦች እንደምንቆያችሁ ሁሉን የሚችል አምላክና ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከሕያው መንፈሱ ከመንፈስ ቅዱስ ጋር በአንድነት በሶስትነት የተወደሰ የተመሰገነ፣ ይሁን እግዚአብሔር ልጆች ቤታችንን፣ ህይወታችንን፣ ኑሯችንን መንፈሳዊም ስጋችንን ስጋዊ ህይወታችንን ለመምራት አቅም እንዴት ነው ማግኘት የምንችለው በሚለው ጉዳይ ነው። ዛሬ መንፈስ ቅዱስ ሊያስተምረን የወደደው መነሻ የምናደርገው ትንቢተ ዳንኤል ምዕራፍ ሁለትን ነው። በዚህ ትንቢት ላይ ዳንኤል በኢራቅ ባቢሎን ይኖር ነበር በምርኮ። በጊዜው ንጉሱ ያለመውን ህልም መፍታት ያቃታቸው የባቢሎን አስማተኞች፣ ጠንቋዮች የሞት ፍርድ ተፈርዶባቸው ይህንን ህልም ያልፈታ ይገደላል የሚል ከባድ አዋጅ ወጥቶባቸው በተጨነቁበት ሰዓት እሱ ግን ወደ አምላኩ ወደ ህያው እግዚአብሔር እንደጸለይና በሌሊት የህልሙን አይነት እና ትርጉም ጭምር እንደነገረው ካወቀ በኋላ እግዚአብሔርን ያመሰገንበትን ምስጋና ይዘን ህይወታችን የምንመራበትን ጥበብ ከሱ እንወስዳለን። ምን ይላል ዳንኤል? ዳንኤልም ተናገረ ይላል ምዕራፍ ሁለት ቁጥር ሀያ ላይ እንዲህም አለ። ጥበብና ኃይል ለእርሱ ነው። የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትን ያስነሳል ጥበበለ ለጠቢባን እውቀትንም ለአስዳዎች ይሰጣል። የጠለቀውን የተሰወረውን ይገልጣል። በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው። ብርሃንም ከእርሱ ጋር ነው የሚል የመጨረሻው ማሰር ያውቃል ተስፋ የሚሰጠን ። እንግዲህ እኛ የምናመልከው አምላክ ያው የዳንኤል አምላክ ነው። እኛ አምላክ ለዳንኤል በሌሊት ንጉሥ ያለመውን ህልም ከነትርጉም ያስረዳ ነው። እኛ የምናመልከው አምላክ ይህንኑ ዳንኤል በእግዚአብሔር ተማምኖ ለአናብስት በተሰጠ ጊዜ ከአንበሳ ጉድጓድ በሕይወት ያወጣ ነው። እኛ የምናመልከው አምላክ ዳንኤል ትንቢት የተናገረለት ዙፋንና ክብሩን ያየለት አምላክ ነው። ዳንኤል በሰው አገር ባዕድ ሆኖ ባይተዋር ሆኖ ስደተኛ ሆኖ ምርኮኛ ሆኖ የሄደ ሰው ነው። ዳንኤል ቋንቋቸውን፣ ባህላቸውን ከማያውቃቸው ሰዎች ጋር ነው የኖረው። ግን በሁሉ ዘንድ ተወዳጅ፣ እጅግም ተከባሪ፣ በነገስታትም ዘንድ አሸናፊ መንፈስ የነበረው ሰው ነበር። ግን ዳንኤል ይህንን ሁሉ ነገር እንዴት አገኘ? እንዴት ቻለበት? ከሰው ጋር ለመኖር፣ ከነገስታት ጋር ለመኖር፣ ከእህቶቹ ከነአናንያ ከወንድሞቹ ከነአዛርያ ጋር ለመኖር እንዴት አስቻለው? ምን አይነት ጥበብ ነው የዳንኤል ጥበብ? በጣም የሚገርማችሁ ከአራቱም ነገስታት ጋር ተወዶ ኖሯል። ዳንኤል በነበረበት ጊዜ የባቢሎን ነገስታት ተፈራርቀዋል። ነብልጣሶር፣ ናቡክደነጾር፣ ዳሬውስ ከሁሉም ጋራ በሰላም ኖሯል። ግን አመቻምቾ የሚኖር ሰው አልነበረም። የእግዚአብሔርን ድንበር የሚያስነካም ሰው አልነበረም። ታዲያ እንዴት ኖረ ብትሉ ከእግዚአብሔር ጋር ስለኖረ ነው ከነሱ ጋር የኖረው ከያው እግዚአብሔር ጋር በእውነት ስለሚኖር ይወላችሁ። ቤተሰብን መምራት እናት መሆን የምትፈልግ እህቴ፣ አባት መሆን የምትፈልግ ጥሩ አባት መሆን የምትፈልግ ወንድሜ፣ ታማኝና ጥሩ ባል መሆን የምትፈልግ ወንድሜ፣ ታማኝና አክባሪ ጥሩ ሚስት መሆን የምትፈልግ እህቴ፣ ጥሩ የክርስቶስ አገልጋይ መሆን ካህን መሆን የምትፈልግ ወንድሜ፣ ጥሩ ወንድም ጓደኛ መሆን የምትፈልጉ ሰዎች የስራ ባልደረባቸው አካባቢ ላይ ጥሩ የስራ አጋር፣ ጥሩ ማናጀር፣ ጥሩ መሪ መሆን የምትፈልጉ ወጣቶች፣ ጥሩ ጎረቤት፣ ጥሩ ፍቅረኛ መሆን የምንፈልግ ሰዎች ይወላችሁ፣ ከዳንኤል የምንማረው ትልቅ ትምህርት አለ። ዳንኤል ከሰዎች ጋር በሰላም የኖረበት ትልቁ ምስጢር ከእግዚአብሔር ጋር በሰላም መኖሩ። ይወላችሁ፣ ህይወት ሚዛና አንደኛው ሚዛን ላይ እግዚአብሔር፣ አንደኛው ሚዛን ላይ ህይወት አለች። የእግዚአብሔር ሚዛን ሲነሳ ያችኛዋ ህይወት ታጋድላለች፣ ታዘንበል፣ ትወድቃለች ወደ ታች ማለት ነው። ስለዚህ ህይወታችን ሚዛን እንዲኖራት እግዚአብሔር የሚባለውን አንደኛውን የሚቀመጥበትን አንደኛውን ሚዛን ላይ እግዚአብሔር ማስቀመጥ አለብን። ከዛ ትክክለኛ እንሆናለን ማለት ነው። እኛና ህይወትና እግዚአብሔር ትክክለኛ ይሆናል። ዳንኤል ይህን ያደርገው በህይወቱ ውስጥ የእግዚአብሔርና የህይወቱ ሚዛን ትክክል ነው። የአምላኩን ድመር አያስነካም። ለእሱ ያለውን ፍቅር አያስነካም። አምልኮን አያስነካም። ጸሎቱን አያስነካም። ደግሞም ያሁን ታማኝነቱን ደግሞ ያመጣና በህይወት ውስጥ አብሯቸው ለሚሰሩ ሰዎች፣ ለገዙት ሰዎች፣ ለማረኩት ሰዎች ያፈሳል። ከእግዚአብሔር ጋር ስለሚኖር ዳንኤል ህይወት ውስጥ ብርቱ ብርሃን አለ። ቅድም እንደሰማችሁ ብርሃን ከእርሱ ጋር ነው ተብሏል። ያው እግዚአብሔር ብርሃን ነው። ከእሱ ጋር የሚኖሩ ብርሃን አላቸው። ያ ብርሃን ጥበብን ይሰጣል። ጥበብ ምንድን ነው? ጥበብ እግዚአብሔርን ከማወቅ ጋር እግዚአብሔርን ከመፍራትና ከማፍቀድ ጋር መከናወን የተሞላበት እውቀት ማለት ነው። ጥበብ እውቀት ብቻ አይደለም። እውቀት እውቀት ነው ጥበብ ግን እግዚአብሔርን መፍራት፣ እግዚአብሔርን ማፍቀር፣ እግዚአብሔርን መውደድ ያለበት መከናወን ያለበት ጥበብ ነው፣ እውቀት ነው። አንድ ሰው ጥበብ አለው የሚባለው ያወቀውን በህይወቱ ይኖረዋል፣ ያወቀውን ያሳየዋል፣ ባወቀው ያድጋል፣ ባወቀው ይባረካል ማለት ነው። ስለዚህ እግዚአብሔር ጥበብ እንዲሰጠን እንለምነዋለን። ማንም ጥበብ የጎደለው ቢኖር ይላል ቅዱስ ያዕቆብ ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን። እግዚአብሔር ባለጸጋ ነው፣ ደግ ባለጸጋ ነው። አይነቅፍህም። በሀምሳ ዓመቴ ጥበብን እለምንዋለሁ እኔ እግዚአብሔር ልጆች፣ ጥበብን በስልሳ ዓመትም በሰማንያ ዓመትም መለመን ይቻላል። ገና በሕፃንነት መለመን ይቻላል። አይነቅፍም። ምን ነው ቸኮልክ አይልም። ምን ነው ዘገየህ አይልም። ጥበብ ሲሰጠን ቅድም መጀመሪያ ላይ እንዳልነው ህይወታችንን መምራት የምንችልበት አቅም እናገኛለን። አያችሁ ምን ይላል ዳንኤል? እርሱ ይላል የተሰወረውን፣ የጠለቀውን ይገልጣል ይላል። አንዳንድ ጊዜ እናትነት ይሰወራል ከእናት ይሰወራል። እናትነት አባትነት ከአባት ይሰወራል። ነጭና እጫ ክረምት ባለፈው ክረምት ላይ ልጆች ቤት ስለነበሩ ቤት ውስጥ እኔ ቢሮ ስራዬ አገሎቴም ቤት ውስጥ ነው፣ ቢሮ እና በየ ሰዓቱ እየመጡ በሩን ያንቋቋሉ፣ አላሰራሉ፣ ይፈልጉኛል። እና በቃ በያንዳንዱ ጉዳያቸው ይጮሃሉ። ምን ይላሉ? ትምህርት ቤት ውስጥ ትምህርት ቤታችን የቻለውን ያንን ያንን ያትከሻ አልነበረኝም። ለካ ትምህርት ቤቱ ትከሻ ላይ ያለውን ነገር ወስዶታል። እና አንድ ቀን በጣም ስነጫነጩ አልኩ በልጆቼ ላይ በኋላ ገብቼ ቢሮ ላይ እግዚአብሔር ወይ እኔ እኮ አባት ነኝ። ጠቢቡ ሰሎሞን እስራኤልን የምመራበት ጥበብ ሰጠኝ ብሎ ጥበብ ሰተዋል። እስራኤልን ክፉውን ሕዝብ፣ አመፀኛውን ሕዝብ፣ በአንተ ላይ ተነስታ ያመፀውን ሕዝብ፣ ግብፅ ሀገር መልሱኝ ያለውን ሕዝብ እንዲመራ አቅም ሰተዋል እኔ ልጆቼ እንዴት ልመራ ቅም አልማጣው አንተ እያለ ጥበብ ስጠኝ ልጆቼን ማስተዳድርበት ድምፃቸውን የምሰማበት አመላቸውን እንደ አመላቸው ተሸክሜ መልክ መልክ አስይዤ የማውልበት ለክሳቸው፣ ለሙግታቸው ፍትሐዊ ዳኝነት የምሰጥበት ፍቅር የተሞላ ማዕዛ ያለው አባትነት የማገኝበትን ጥበብ ስጠኝ ብዬ ለማ ይገርማቸዋል ይሄ ቀላል ነገር አይደለም በኑሯቸው ውስጥ ጥሩ ሴት ጥሩ ሴት አንዳንዴ ጥሩ ሴት ነች ስራ ቦታም ቤተሰብ ውስጧ ቤተሰቦቿም ውስጥ ጥሩ ሴት ነች ግን ጥሩ ሚስት ላትሆን ትችላል እና ቤተሰብ ባልያው መቶ እንደተጎዳ ሲናገር አያምኑትም ምክንያቱም ጥሩ ሴት መሆናን ነው የሚያውቁት ልጃቸውን ጥሩ ሚስት ሆና አያውቋት በጥሩ ሚስትነት ማንም እናት አባት ልጅን አያውቅም እናት አባት የሚያውቀው ልጅን በልጅነቱን በሚስትነት የሚመስነው ባል ነው። ጥሩ ወንድም፣ ጥሩ ጓደኛ፣ አበዳሪ፣ አካፋይ፣ የችግር ደራሽ ሆንና ቤት ውስጥ ግን ማይችል ባል ይሆናል። ሚስትየው ኮምፕሌንት ታደርጋለች፣ ማንም አይሰማትም። ከሱ የሚቀበሉ ከሱ የሚበደሩ የደረሰላቁ ሰዎች ሁሉ ሚስትየውን ጨካኝ ያርጓታል። ግን እውነቱ ያ ሊሆን ይችላል። ባልነት የሚባለውን ነገር የምታውቀው እሷ ነች፣ ሚስትየው ነች። እነሱ ወንድምነቱን የሚያውቁ ቤተሰብነቱን የሚያውቁ። ስለዚህ ይሄ ወንድ ባልነት ከጠፋበት ወይም ባልነት የሚባለው ጥበብ በራሱ እንዲሰጠን እኛ ወንዶች መጸለይ ያለብን የባልነት ጥበብ ስጠኝ፣ የአባትነት ጥበብ ስጠኝ፣ እናት የመሆን ጥበብ ስጠኝ። በተለይ በዚህ ዘመን እጅግ ያስፈልጋል። እናቶቼ፣ እህቶቼ እና ወንድሞች፣ በስራ ደክመን የምንውለው ብዙ ጉዳይ አይምሯችን ውስጥ አለ እንደገና ማታ ደሞ ልጆቻችን ጉዳይ አለ የተዳራችን ጉዳይ አለ። ብስጭትጭት ያደርገናል። ይወላችሁ የእኛ ጌታ እግዚአብሔር አርባቱ እንስሳን የሰራ ነው። እነዛ አራቱ እንስሶች ዘባኑ ኪሩቤል የሚባሉት እነዛ በዘባናቸው እግዚአብሔርን የሚሸከሙ በክብሩ ብዙ አይኖች አሏቸው ይላል። ስድስትም ክንፎች አሏቸው። ክንፍ ያስፈልገዋል። እግዚአብሔርን የሚያቅሰው እንደነሱ መላእክት እኔ ህይወት የሚያስተምረኝ ማንም የለም። ይገርማል። ክንፍ ያስፈልገናል። እግዚአብሔር ጋር መንኖር ሰዎች ይወላቸው። በሁለቱ ክንፎቻቸው አይኖቻቸውን ይሸፍናሉ፣ ክፉ እንዳናይ፣ ማይጠቅመንን እንዳናይ ማየት የማይገባንን እንዳናይ ሸፍነን የምንኖር እንድንሆን ያስተምሩናል። የተላላችንን የተላል አጋራችንን ጉድለት እያየ ንንንን ከምን ይልቅ ሳናይን እንሸፍናለን፣ እንተዋለን፣ እንዳልተሰራ ማለፍ እንችላለን። እንችላለን ደግሞ ከፈለግን በሁለት እግሮቻችን ክንፎቻቸው እግሮቻቸውን ይሸፍናል። እዛም፣ እዛም፣ እዛም አይሉ እግሮቻቸው ወሰን ገደብ አላቸው። ከእግዚአብሔር አለማውጫ አይንቀሳቀሱ አባትነት፣ ባልነት፣ ሚስትነት፣ ወንድምነት፣ እህትነት ለእግሩ ገደብ ያስፈልገዋል። እንደፈለግኩ ሊሄድ ካልን ገደል ነው የምንገባው። ክንፍ ያስፈልገዋል። እግራችን በክንፍ መሸፈን አለብን እና ሁለቱ ክንፎቻቸው ደግሞ ይበራሉ ይላል። ሁለቱ ክንፎቻቸው እንዲሁ ይበራሉ። ይሰራሉ፣ ሁላችሁ ይሰራሉ፣ ይበራሉ። ክንፍ ያስፈልገዋል እግዚአብሔርን የሚያቅሰው መብረር አለበት። በላይ በከፍታ ይውላችሁ በእግዚአብሔር ጥበብ መብረር አለበት። ትዳራችን መድመቅ አለበት። ስራችን ማማር አለበት። ጉርብትናችን ማማር አለበት። እኛ ያለንበት ቤተክርስቲያንና ማህበር እጅግ ሰላምና ውበት ያለው መሆን አለበት። ክንፍ ያላቸው መላእክት እንድንሆን እነዛን መላእክት የሰራ ጌታ ነው የኛ ጌታ። ክንፉ ተመቶ የወደቀ አሞራ አይደለም። ግን ብዙዎቻችን በስጋ ጥበብ ነው ህይወትን ልመራ እንሞክረው፣ በስጋ እውቀት። አንዳንዶቻችንም በእነ ረስቴቱን በእነ ፕሌቶ ፍልስፍና ጥበብ ነው የሚያስፈልገው ህይወትን ለመምራት። እግዚአብሔር ጋር ጥበብ ቤቷን ሰራች። ቤት የሚሰራው ጥበብ። ጥበብ ደግሞ ከላይ ነው። የተሰወረውን የተገለጠውን የተሰወረውን ይገልጣል ያልተገለጠውን ይገልጣል ብርሃን እሱ ዘንድ አለ ጥሩ ሴት ሚስት መሆን የምትል ሴት ማድረግ ይችላል ያን ጥበብ ይሰጣል እግዚአብሔር ለለመኑት ስለዚህ ሚስቶች ጥበብ ስጠን ብለው እግዚአብሔር መለመን አለባቸው እናትም ሚስትም እህትም ጓደኛም ዘመድም እንደሆነ ባልሽ ደስ ቢያሰኝሽ ልጆች ሊያስከፉ ይችላሉ በልጆች ደስ የሚልሽ ባልሽ ሊያስከፋሽ ይችላሉ ባልና ልጆች ደስ ቢላቸው ቢያሰኙሽ አማቾች ሊያስከፉ ይችላል። ጥበብ ሲኖርሽ ግን ለሁሉም አቅም አለሽ። እንደ ኪሩቤል ስድስት ክንፍ አለሽ ማለት ነው። መሸፈን የሚገባውን ትሸፍኛለሽ፣ መብረር በሚገባሽ ትበረ ወንድሜም እንደዚሁ የባልነት ጥበብ፣ የመሪነት ጥበብ፣ የጓደኝነት ጥበብ፣ የመኖር ጥበብ፣ ስራ የመፍጠር ጥበብ የተሻለ ህይወት ማሸነፍበት አብርሆ ትፈልጋሉ ብሎ መለመን ይቻላል። የተሰወረውን ይገልጣል እግዚአብሔር። እነ ዳንኤል ይሄ ነው ቀድሞ የገባቸው ቀድሞን የገባቸው ከ2700 ዓመት በፊት ዳንኤል ይሄ ገብቶታል። በባቢሎን አገር ጥበብን የለመነ በጥበብ ደግሞ ባቢሎንን ያሸነፈ መሆን ችሏል። ማሸነፍ እንችላለን። ሀገራችን ኢትዮጵያ ላይ ያለውን የትኛውንም ችግር የትኛውንም ነገር፣ የትኛውንም ግራ መጋባት፣ የትኛውንም በስራ ቦታችንም፣ በቤታችንም፣ በቤተክርስቲያናችን ማሸነፍ እንችላለን። አሜሪካኖችን ማሸነፍ እንችላለን። አውሮፓዎችን ማሸነፍ እንችላለን። እኛ ኢትዮጵያ ጥበብ ብቻ ለምኑ። የትኛውንም ዓለም አረቡን ያላመነውን ዓለም አብረን ማሳለፍ እንችላለን። ጥበብ ያስፈልጋል። የፖለቲካ ሳይንስ ይማራሉ ብዙ ምሁራን። የፖለቲካ ሳይንስ መማር ጥሩ ነው ግን የፖለቲካ ሳይንስ ሲደመር ጥበብ ያስፈልጋል። የላይኛይቱ ጥበብ እግዚአብሔር ቃል ይናገራል። አንዳንዴ በብዙ መንገድ ምን አስተውላለሁ፣ መሪዎቻችንን ያለው በመሪዎቻችን ውስጥ ጥበብ የሞላባቸው ሰዎች አሉ። ምንም ደግሞ ጥበብ የሌለባቸው ሥጋና ደም የሆኑ መሪዎች አሉ። የሚመሩት ህዝብ ብዙ እጥፍ የሚበልጣቸው እነዚህ ሰዎች ግን እንደሚያውቁ እርግጠኞች ሆነው ነው የሚንቀሳቀሱት። በመንፈሳዊ አደባባይም ልክ እንደዚሁ በጣም ብዙ እውቀት ያላቸው ግን ምንም መንፈሳዊ ኃይል የሌላቸው አገልጋዮች ደግሞ አለን። ሰማያዊ ጥበብ የጎደለን? ምን እንደምናስተምር ራሱም አናውቅም። ጥበብ ቤቷን አልሰራችለት ሰው ያስታውቃል። ይህንን የምትሰሙ ወይ ጥበብ ቤታችሁን ትሰራላችሁ ዘንድ ትወዳላችሁ፣ ለምኑ። የጸሎታችሁ ርስ ሲሆን እግዚአብሔር ሆይ ጥበብ ስጠኝ። በሚጎላችሁ ነገር ምንድነው? አቅም ያጣችሁ ፍቅረኛ መሆን አልቻልኩም፣ ነጭናጫ ነኝ፣ ጓደኛ መሆን አልቻልኩም፣ ይሰለቸኛል። በጣም ብዙ ወጣቶች አሉ እየሰለቻቸው ሚስትናገሩ አንድ ቀን ከአንድ ቀን በላይ ከሰው ጋር መቆየት አልችልም የሚሉ ይህንን ህናም በጥበብ ስጋና ደም የማይሸከመውን መንፈሳዊ አቅም መለኮታዊ ጥበብ ነው እንድንሸከም የሚያደርግ። እነዚህ አራቱ እንስሶች መላእክት ናቸው። እግዚአብሔር ሊሸከሙ አይችሉም። እግዚአብሔር ላይ ግን፣ በእግዚአብሔር ዙፋን ፊት ግን የክብሩ መገለጫ ሆነው የተቀመጡት በእግዚአብሔር ጥበብና ኃይል ተሸክሞት እንደምስላቸው ተሸክሟቸው ነው። ግን ያንን እዛ ጋር መኖርን ግን ያገኙት እግዚአብሔር ስለሰጣቸው። እግዚአብሔር ኃያልና ብርቱ ነው። ኃያል ብርቱ ማድረግ ይችላል። አባቂ ማድረግ ይችላል። ጠንካራ ማድረግ ይችላል። አስገራሚ ሰው ማድረግ ይችላል። ቤተክርስቲያን ውስጥ አንዳንድ አባቶች አሉ። እስከ አራተኛ ክፍል የተማሩ ናቸው። እስከ አራተኛ ክፍል በአስተዳደር ጥበባቸው ግን ማመን የሚያቅታችሁ ማመን በቃ አራተኛ ክፍል ተማሪዎች ሆነው ፍትሐዊ ናቸው። ደግነት፣ ምሕረት የሚያውቁ አባቶች እናውቃለሁ። ብዙ ተምሮ ደግሞ ምድርን የሚገለብጡ ደግሞ ጨካኝ ሰዎች መሪዎች አሉ። ጥበብ የሌለው ሰው እንደዚህ እና፣ ከዳንኤል ጸሎትና ምስጋና ምንማረፍ ይህንን ነው፣ እግዚአብሔርን ጥበብ መለመን። ይሄ ነገር ይጎለኛል ማለት ያስፈልጋል። የሰማነውን በልባችን ውስጥ ያትምልን መንፈስ ቅዱስ የሰማነውን ቃል የሚሰራ የሚለውጥ ያድግልን እግዚአብሔር አብ እግዚአብሔር ወልድ መንፈስ ቅዱስ ሲባርካችው እግዚአብሔር ቸነት ይነሳችን ቤታችን ረድኤት በረከት ይመላት ጥበቃ አብሮን ይሁን ኮሜንትና ላይክ አድርጋችሁ ውጡ ቀሲስ አሸናፊ ነኝ ሰላም